በመጽሐፍ ቅዱስ መሠረት የአእምሮ ጤና ምንድን ነው? በመጽሐፍ ቅዱስ ውስጥ ያለው የአእምሮ ጤንነት ልብ፣ አእምሮና ነፍስ ከአምላክ ጋር ስምምነት ካለው ጋር ይዛመዳል። ቅዱሳት መጻሕፍት ብዙውን ጊዜ ስለ ሰላም፣ ደስታና ጤናማ አእምሮ እንደ መንፈሳዊና ስሜታዊ ደህንነት ምልክቶች ይናገራሉ። በሁለተኛ ጢሞቴዎስ 1:7 ላይ፣ እግዚአብሔር የኃይል የፍቅርና ጤናማ አእምሮ መንፈስ እንደሰጠን ይናገራል። ይህ የሚያሳየው የአእምሮ መረጋጋት የሚመጣው ከእግዚአብሔር መገኘት ነው። መጽሐፍ ቅዱስ እንደ ፍርሃት፣ ጭንቀትና ድብርት ያሉ ስሜታዊ ትግሎችን ይቀበላል። በመዝሙረ ዳዊት እንደታየው ንጉሥ ዳዊት በጭንቀት ወደ እግዚአብሔር ይጮኽ ነበር። ነገር ግን ሁል ጊዜ በእግዚአብሔር ቸርነትና ታማኝነት ወደ መታመን ተመለሰ። ይህ የሚያስተምረን በአእምሮ መታገል ማለት እምነት ማጣት ማለት አይደለም፣ የእግዚአብሔር እርዳታ ያስፈልገናል ማለት ነው። ኢየሱስ የደከሙና ሸክም የከበዳቸው ሁሉ ለእረፍት ወደ እርሱ እንዲመጡ ጋብዟቸዋል። ማቴዎስ 11 ከ28 ይህ ስሜታዊ እና አእምሮአዊ ሸክሞችን ያካትታል። እግዚአብሔር ስለ ተግባራችን ብቻ ሳይሆን ስለ ውስጣዊ ሕይወታችን በጥልቅ ያስባል። ከሰው ማስተዋል በላይ የሆነ ሰላምን ይሰጣል። ፊልጵስዩስ 4:7 የአእምሮ ጤንነት በመጽሐፍ ቅዱስ ውስጥ በእያንዳንዱ ወቅት ከእግዚአብሔር ጋር ስለመሄድ ነው። በቅዱሳት መጻሕፍት አእምሮን ማደስ ሮሚ 12:2 እና ልባችንን መጠበቅን ይጨምራል ምሳሌ 4:23ማኅበረሰብ ጸሎትና እና ምስጋና ለአእምሮ ደህንነት ቁልፍ ድጋፎች ናቸው። እውነተኛ ፈውስና ሰላም የሚመጣው ከክርስቶስ ጋር ባለው ግንኙነት ነው።